ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁ? ልን ከሁለተኛው የዩትዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በምሽቱ የስፖርት የመረጃ ሰዓታችን ላይ ዳግም ተገናኘን። በዚህ ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናያነሳለን። በተለይ አርሰናል፣ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግበት ፕሮግራማችን ነው። ስለምታደምጡን ስለምትከታተሉን ከልብ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከእኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ፏድ ባህሩ ፕሮግራሙን እየመራው ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። በቀጥታ ወደ ዛሬው ፕሮግራማችንም የምናመራ ነው። ወደ ቀዳሚው ጉዳያችን እናምራ። ኦሎምፒክ ደማርሴ በዚህ ክረምት ለሜሰን ግሪንውድ ጥያቄዎችን ያዳምጣል ተብሎ ይታሰባል። የ23 ዓመቱ ተጫዋች የመጀመሪያ ዓመት ቆይታውም አስደናቂ ብቃትን ማሳየቱን ተከትሎ ማርሴ በዚህ ክረምት ለሜሰን ግሪንውድ ጥያቄዎችን ያዳምጣል ሲሉ ነው የፈረንሳይ ዘጋቢዎች እያስነበቡ የሚገኙት። እንደ አርኤምሲ ስፖርት ዘገባ ከሆነ የቀድሞ የማንቸስተር ነትር ወጣት ተጫዋች ኦሎምፒክ ደማርሴ ለመሸጥ ፈቃደኛ ናቸው ተብለው እየተገለጸ ይገኛል። ባለፈው ሳምንት ዘ ቴሌግራፍ ሁለት የፕሪምየር ሊግ ክለቦች አጥቂውን ለማዘወር እየተመለከቱ ነው ሲልም ዘግቦ ነበር። ግሪንውድ ባለፈው ክረምት ከኦልትራፎርድ ወደ ማርሴ በ27 ሚሊየን ፓውንድ የዝውውር ሂሳብ መሄዱም የሚታወስ ነው። የቀድሞ የብራይተን አሰልጣኝ ሮቤርቶ ዲዘርቢ ግሪንውድ ለማርሴ ከመፈረሙ በፊት በላሊጋ ከሄታፌ ጋር በውሰት ሲቆይም በተደጋጋሚ ይመለከተው ነበር። ያላቸው ግንኙነትም እየሻከረ መምጣቱ ለተጫዋቹ መልቀቅም ዋና ምክንያት ነው የሚል ዘገባ እየወጣ ነው። ወደ ፕሪሚየር ሊግ ለመመለስም ዝግጁ እንደሆነ ስለሚሰማው፣ ነገር ግን ለግሪንውድ ቅርብ የሆኑ ሰዎች መካከልም የሀሳብ ልዩነት እንዳለ ተዘግበዋል። ግሪንውድ ዩናይትድን ከለቀቀ በኋላ በእንግሊዝ የመጫወት ፍላጎቱ እየወረደ እንደሆነ ይናገራሉ። ተጫዋቹ ወደ እንግሊዝ መመለስን እንደሚፈልግ ቢናገርም እውነታው ግን ከዛ በተቃራኒ ይመስላል። የስፔን ክለቦች አትሌቲኮ ማድሪድና ባርሴሎናም የካሪንግተንን ምሩቅ እየተመለከቱት ነበር። ነገር ግን ይህንን ዝውውር ለመጨረስ የታጨው አትሌቲኮ ማድሪድ ነው። ባርሴሎና ቡድን ውስጥ እንግዲህ ካለው ስብስብ አንጻር ለግሪንውድ ገፍቶ የሚሄድ አይመስልም። ማርሴይ ተጫዋቹን ከገዛበት ሶስት እጥፍ በላይም መሸጥ ሲፈልግ፣ ዩናይትድ በዚህ ዝውውርም ሃምሳ በመቶ ከሽያጩ ያገኛል ተብሎ ነው የሚጠበቀው። ኪሚን ጃይ በዚህ ክረምት ባየር ሚኒክን ሊለቅ ይችላል። ዩቬንቱስ እና ኢንተር ሚላንም ከፈላጊዎቹ መካከል ናቸው። ኪሚን ጃይ በዚህ ክረምት የዝውውር መስኮትም በእንቅስቃሴ ላይ ሲሆን ይችላል። የደቡብ ኮሪያው የመሃል ተከላካይ በባየር ሚኒክ እንደማይነካ ተደርጎ አይቆጠርም። የጀርመኑ ክለብ ጥሩ ዋጋን ካገኘ ሊሸጡት ዝግጁ ነው። የተጫዋቹ መሸጫ ዋጋም 60 ሚሊዮን ዩሮ አካባቢ እንደሆነም እየተሰማ ነው። የአውሮፓም ሆነ ከአውሮፓ ውጭ ያሉ በርካታ ክለቦችም ጉዳዩን በቅርበት እየተከታተሉት ይገኛሉ። በተለይም ከፕሪምየር ሊግና ከሳዑዲ አረቢያ ቡድኖች ፍላጎት እያደገ ነው። ሆኖም ግን ሴሪኤ ለኪም ሚንጃይ እውነተኛ አማራጭ ሊሆን ይችላል። በሁለቱም እንግዲህ የጣሊያን ታላላቅ ቡድኖች ዩቬንቱስና ኢንተር ሚላንም ይፈለጋል። ሁለቱ ቡድኖች አስቀድመው መረጃ ጠይቀዋል። በ2023 ክረምት ባየር ሚኒክን የተቀላቀለው ኪም ሚንጃይ ከናፖሊ ጋር ጠንካራ የውድድር ዘመንን ካሳለፈ በኋላ በሚውኒክ የተቀላቀለው ሆኖም ግን አሁን ላይ በጣሊያን ፈላጊ ያለው ዩቬንቱስ እና ኢንተር ሚላን እንደተነገረው ጠንካራ ልምድ ያለውን የመሀል ተከላካይ ማግኘት ይፈልጋሉ። እናም ኪም ደግሞ እነሱ እንደሚፈልጉት እንግዲህ ነገር ጋር ይጣጣማል ተብሎ ነው የሚታሰበው። ሁለቱ ክለቦች ሁኔታውን እየተከታተሉ ሲሆን ባየር ሚኒኮችም ክለቦቹ እንግዲህ ፍላጎታቸውን ከፍ ካደረጉ ለውሰት ውል ክፍት ሊሆን ይችላሉ። በአሁኑ ጊዜ ምንም የተሻሻሉ ንግግሮች ወይም ደግሞ ድርድሮች የሉም ነገር ግን የክረምቱ የዝውውር መስኮት እየተቃረበ ሲመጣ ውይይቶች በፍጥነት ሊጀመሩ ይችላሉ። ባየር ሚኒክ በቅርቡ ፕሮፖዛል እንደሚመጣለት ይጠበቃል። እናም በጥንቃቄ ለመገምገምም ተዘጋጅተዋል። የሚቀጥሉት ሳምንታት ለኪም የወደፊት ቁልፍም ይሆናሉ። አሰልጣኙ ቪንሶን ኮምፓኒ ተጫዋቹ እንዲለቅም ፍቃድ የሰጠ ሲሆን፣ ተጫዋቹም በቀጣይ ዓመት በቋሚነት መጫወትን ስለሚፈልግ የጀርመኑን ቡድን ለመቀላቀልም ዝግጁ እንደሆነ ነው እየተገለጸም የሚገኘው። ዘጠኝ ወይም አስር ተጫዋቾች እንዲፈርሙ እንፈልጋለን ብሏል። ሪያን ጊክስ የክረምቱን ዳግም ግንባታን ሲመለከት እሱን የሚያስደስቱ ሁለት የማንቸስተር ዩናይትድ ዝውውር ኢላማዎችንም ሰይሟል። ሪያን ጊክስ ማንቸስተር ዩናይትድ ከሚቀጥለው የውድድር ዘመን በፊት ዘጠኝ ወይም አስር አዳዲስ ተጫዋቾችን ማስፈረም እንዳለበት ነው የሚናገረው። የኢፕስዊች ታውን አጥቂ ሊያም ዴላፕ፣ የወልቨርሃምተን ወንደረርሱ ማቲያስ ኩኛ አሁን ባሉት አማራጮች ላይ ማሻሻያዎች እንደሚሆኑ አክሏል። ዩናይትድ በፕሪምየር ሊጉ ታሪክ እጅግ አስከፊውን ዘመን እያሳለፉ ነው ማለት ይቻላል። በሊጉ የደረጃ ሰንጠረዥ አስራ ስድስተኛ ደረጃ ላይ የሚገኙ ሲሆን ከወራጅ ቀጠናውን በሁለት ደረጃዎች ብቻ ከፍ ብሎ ነው ያሉት። ከዚህ ደካማ የውድድር ዘመን በኋላም ከመጀመሪያ ቡድን ተጫዋቾች ለመሸጥም ማሰባቸውን የሚገልጹ ዘገባዎች እየወጡ ሲሆን ይህ በእንዲህ እንዳለ ለሊያም ዴላፕ ና ማቲያስ ኩኛህ ዝውውርም እየተገናኙ ነው። ሪያን ጊክስ በመጪው የዝውውር መስኮት ማንቸስተር ዩናይትድ እስከ አስር አዳዲስ ፊቶችን በክለቡ ይፈልጋል በሚለው ሀሳብ ተስማምቷል። ዘጠኝ ወይም አስር ተጫዋቾችን እንፈልጋለን፣ ነገር ግን በዚህ የዝውውር መስኮት ሁሉም እንግዲህ አይገኙም። ችግሩ ይህ ነው። ሩበን አሞሪም ሁለት የዝውውር መስኮቶችን ሊታገስ የሚያስችል ተጫዋቾች ያሉት ወይ የሚለው ትልቅ ጥያቄ ነው። ቡድኑ አጥቂዎች ያስፈልጉታል። ማንቸስተር ዩናይትድ አንድ አጥቂ እየፈለገ ነው። ይሄ ቀልድ ነው። ከዚህ ቀደም በማንቸስተር ዩናይትድ ውስጥ ሶስት እና አራት አጥቂዎች እንመለከት ነበር ሲልም ነው የተናገረው። ሶስት ወይም አራት ጥራት ያላቸው የመሀል አጥቂዎች የነበሩበት ጊዜ ነበር። ጉዳት ካጋጠማቸው ሌሎች ተጫዋቾች ይገባሉ። አሁን ላይ ትልልቅ ሁለት አጥቂዎች ያስፈልጋሉ። ሁለቱም በጥሩ ፎርም ላይ ከሆኑ እርስ በርሳቸው ይፋለማሉ። የዛኔ ቡድኑ አሸናፊ ይሆናል። ቡድኑ እንዲሻሻል ለማድረግም ጊዜ ወስዳል። ይህ ዘመናዊ እግር ኳስ ነው ሲል ይናገራል። ጊግስ ስለ ሊያም ዴላፕና ማቲያስ ኩኛ ወደ ማንቸስተር ነትን ሊዘዋወሩ ስለሚችሉበት ሁኔታም ሲናገር፣ በእርግጠኝነት ቡድኑን ያሻሽሉታል። ሁለቱም የፕሪምየር ሊግ ልምድ አላቸው። ይህም ትልቅ ጭማሪ ነው። ብዙ ጊዜ ፊርማዎች በዚህ ቡድን ከእንግሊዝ ውጪ ስለሚሆኑ ተጫዋቾች ይቸገሩ ነበር። አሁን ላይ ግን ሁለቱም የሊግ ውስጥ ስለቆዩ ጎል ለማስቆጠር ቀድሞ የተረጋገጡ ናቸው። በቡድኑ ውስጥ የተሻሉ ተጫዋቾች ሲፈርሙ ለደጋፊዎች መነሳሳት ብቻ ሳይሆን የተጫዋቾችንም ሞራል ከፍ እንዲል ያደርጋል። ስለዚህም እነዚህ ተጫዋቾች ዴላፕና ማቲያስ ኩኛ ሲፈርሙ ካየህ ትደሰታለ፣ ምክንያቱም ቡድኑን ለማሻሻል ጥሩ ተጫዋቾች ናቸው። ሶስት የፕሪምየር ሊግ ቡድኖች ለሊዮኑ ኮከብ ራያን ቸርኪ የመጀመሪያ እንቅስቃሴ ያደርገዋል። የፕሪምየር ሊግ ክለቦች ሊቨርፑል፣ ሲቲ እና ቶትናም ሆትስፐርስ የሊዮኑን አማካይ ራያን ቸርኪን ለማስፈረም ጥያቄ ማቅረባቸውን የተዘገበው የፈረንሳይ ወጣት ኢንተርናሽናል በዚህ ውድድር ዘመን 12 ግቦችን በማስቆጠር 19 ለጎል የሆኑ ኳሶችንም አመቻችቶ በማቀበል ትልቅ ተጽዕኖን በፈረንሳይ ቡድን መፍጠር ችሏል። የአንድ ንድ ዓመቱ ወጣት ከልጅነቱ ክለብ ጋርም አዲስ ውለን በመፈራረም ከመምረጡ በፊትም ባለፈው ክረምት ወደ ፓሪስ ሳን ጀርሜን ሊቀላቀል ከጫፍ ደርሶ ነበር። ቸርኪ በፓሪስ ሳን ጀርሜን የመልበሻ ክፍል ውስጥም ጥሩ ስሜት እንደሚሰማው ሲጠየቅ፣ አዎ፣ በፍጹም ሁሉንም ነገር አውቃቸዋለሁ። ኦዝማን ዴምቤሌና ብራድሊ ባርኮላም ጥሩ ጓደኞች ናቸው ሲል ይናገራል። ነገር ግን አርሰናልን ሊቨርፑልንና አስተን ቪላን በዚህ የውድድር ዘመን ከውድድር ውጭ ያደረጉት የቻምፒየንስ ሊግ ፍጻሜ ተፋላሚዎቹ የእሱን ፊርማ ፍላጎት የላቸውም። ይህም ደግሞ የፕሪሚየር ሊግ ቡድኖች በፉክክሩ ላይ እንዲቆዩም ያደርጋል ተብሎ ነው ላፓሪዚያን መረጃውን ያወጣው። ሶስቱ የፕሪሚየር ሊግ ክለቦችን ጨምሮ የጣሊያንና የጀርመን ክለቦችም ራያን ቸርኪን በመፈለግ ላይ ናቸው። ተጫዋቹ በክረምቱ መልቀቁ እርግጥ ነበር። ተጫዋቹ እንግዲህ ወደ ፕሪምየር ሊግ መሄድን ቢመኝም የትኛውም ክለብ ተጫዋቹን ማስፈረም ይችላል የሚለው ተጠባቂ ጉዳይ ነው። ተጫዋቹ ላይ የተለጠፈው ዋጋም ለተጫዋቹ ፊርማ ክለቦችን እንዲፎካከሩም ይጋብዛቸዋል። ራያን ቸርኪ በ2010 ሊዮንን ተቀላቅሏል። በወጣት ቡድን ውስጥም ዘጠኝ ዓመታትን አሳልፏል። በ2019 በ16 ዓመቱ የመጀመሪያ ሲኒየር መታየት ከማድረጉ በፊትም ባለፈው ክረምት ፉልሃም ከሊዮን ጋር እንግዲህ ከስምምነት ደርሶ የነበረ ቢሆንም ተጫዋቹ ግን ዝውውሩን ውድቅ አድርጎታል ራያን ቸርኪ ገና የመጀመሪያ ኢንተርናሽናል ጨዋታውን ማድረግ አልቻለም ነገር ግን ባለፈው ክረምት በፓሪስ ኦሎምፒክ የብር ሜዳሊያ እያስገኘው የቴሪ ዳንኤል ኦንሪ ከ23 ዓመት በታች ቡድን ግን አካል እንደነበር ነው የሚታወሰው ቢያንስ ሁለት ጥሩ የዝውውር መስኮቶች ያስፈልገዋል ብሏል ሪዮ ፈርዲናንድ ሩበን አሞሪም ከማንቸስተር ዩናይትድ ቡድን ሀምሳ በመቶ ተጫዋቾችን መልቀቅ እንደሚፈልግም ሲጠቁም የቀድሞው የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ሩበን አሞሪም 50 በመቶ የቡድኑን ተጫዋቾች ማባረር እንደሚፈልግ ተናግሯል። ፖርቱጋላዊው አሰልጣኝ ባለፈው ዓመት ህዳር ወር ላይ ዩናይትድን የተረከበ ሲሆን እስካሁን ድረስ ከባድ ጊዜ ነው እያሳለፈ የሚገኘው። የፕሪምየር ሊጉ ግዙፍ ቡድን ተጫዋቾችም የሩበን አሞሪምን 3 4 3 ን ስርዓት ለመቋቋም ተቸግረዋል። ማንቸስተር ዩናይትድ በዩሮፓ ሊግ የፍጻሜ ጨዋታ ላይ ትላንትና ቢሸነፉም የደረጃ ሰንጠረዡን 16ኛ ደረጃ ላይም እንዲሁ ተቀምጠው ይገኛሉ። ሪዮ እንግዲህ ሲናገር በፖድካስት ላይ ፖርቱጋላዊው ለሱ ስልቶች የሚመጥን ቡድንን ለመስራትም ቢያንስ ቢያንስ ሁለት የዝውውር መስኮቶች እንደሚያስፈልገው አጥብቆ ተናግሯል። እኔ እንደማስበው ሩበን አሞሪም በመልበሻ ክፍል ውስጥ ሁሉንም ማድረግ ቢችል በሚቀጥሉት ዓመታት ውስጥ ቢያንስ ሀምሳ በመቶውን የዚህ ቡድን አባል እዚህ አይገኙም ነበር ምክንያቱም አብዛኞቹ ተጫዋቾች ለማንቸስተር በቂ ስላልሆኑና እሱ ደግሞ መጫወት የሚፈልገው መንገድም እንግዲህ መጫወት ስለማይችሉ ነው። ሩበን አሞሪም የማይፈልጋቸው ተጫዋቾችን ለማስወገድ ቢያንስ ሁለት ጥሩ የዝውውር መስኮቶች ያስፈልጉታል። ነገር ግን እሱ በትክክል የሚፈልጋቸውን ተጫዋቾች ውስጥ ማግኘት አለበት ብዬ አስባለሁ። በዚህ ቡድን ላይ አስደናቂ ለውጥን ለማድረግም ብዙ የሚቀሩ ነገሮች እንዳሉ ግልጽ ነው። እሱ የሚፈልገውን ካልሰጡት ቀጣይ ዓመትን በፕሪምየር ሊግ ያለ ማቋረጥ አስከፊ ውጤት እንዲመጣ ያደርጋል። አሁን ቡድኑ ተለዋዋጅ ተጫዋቾችን መመልመል ያስፈልገዋል። ከዚህ በኋላ መጥፎ ዝውውር አያስፈልግም። ቡድኑ ምልመላውን ማስተካከል አለበት። ሩበን አሞሪምን ለመርዳት የቡድኑ ኃላፊዎችን መስራት አለባቸው። ስለሆነም ሩበና አሞሪም ላይ ወቀሳዎች ከማቅረባቸው በፊት ሁለት የዝውውር መስኮቶችን መስጠት አለባቸው ሲልም ጭምር ነው ሪዮ ፈርዲናንድ የተናገረው። ማንቸስተር ሲቲ ሁለት አማካዮችን ያስፈርማል። ማንቸስተር ሲቲ ቲጃኒ ራይንደርስን ለማስፈረም ፍላጎታቸውን ለሴሪኤው ኃያል ክለብ ኤሲ ሚላን መናገራቸው ተዘግቧል። ሲቲ በክረምቱ የዝውውር መስኮት የመሀል ክፍላቸውን ማደስ ይፈልጋሉ። የሲቲ የመሀል ሜዳ ኮኮብ የሆኑት ኬቨን ደብሮይናና ኢልካይ ጎንደባን በክረምቱ ክለቡን ሊለቁ ነው። የ30 ዓመቱ በርናርዶ ሲልቫም የሥራ ዘመኑ የመጨረሻ ዓመት ላይ እየተቃረበ ነው። የቅርብ ጊዜ ሪፖርቶች እንደገለጹት ሲቲዝኖቹ ሆላንዳዊውን አማካይ ለማስፈረም ሪከርድ የሆነ ዋጋ ሊያቀርቡ ነው። ራይንደርስ በዚህ የውድድር ዘመን ለሮሶነሪዎቹ ቁልፍ ተጫዋች ሆኖ ቆይተዋል። የዘ አትሌቲኩ ዳቪድ ኦርነስቲን እንዳለው ከሆነ ማንቸስተር ሲቲ ለቲጃኒ ራይንደርስ ያላቸው ፍላጎትን በመግለጽም ከኤሲ ሚላን ጋር ንግግር ጀምረዋል ተብሏል። የሁለቱም ወገኖች ድርድር ገና ጀምር ላይ እንደሚገኝ የታመነ ሲሆን፣ ሲቲ ለሚላን መደበኛ የዝውውር ጥያቄን አላቀረበም። ዘገባው አክለው ማንቸስተር ሲቲ ቲጃኒ ራይንደርስን እንደ ረጅም ጊዜ ተጫዋች አድርገው እንደሚቆጥሩትም ታውቋል። ሲቲዝኖቹ ኒኮላስ ጎንዛሌዝን በጥር የዝውውር መስኮት ካስፈረሙ በኋላ ሁለት አማካዮችን በዚህ ክረምትም ለማምጣት ይፈልጋሉ። ቲጃኒ ራይንደርስ በ2023 ከኤዜ ዳልካማር ኤሲ ሚላንን የተቀላቀለ ሲሆን እስካሁን ለጣሊያኑ ክለብም 101 ጨዋታዎችን ማድረግ ችሏል። በዚህ ውድድር ዘመንም 51 ጨዋታዎችን ማድረግ የቻለ ሲሆን በሁሉም ውድድሮች ውስጥም 20 የጎላ አስተዋጽኦችን አድርጓል። ራይንደርስ በመጋቢት ወር ከሚላን ጋር የኮንትራት ማራዘቢያን ተፈራርሟል። ተጫዋቹ እስከ 2030 ኮንትራት ያለው ሲሆን የመሸጫ ዋጋውም 50 ሚሊዮን ዩሮ አካባቢ እንደሆነ ነው የሚገመተው። በተጨማሪም ማንቸስተር ሲቲ ለ22 ዓመት ኮከብ ለባየር ሌቨርኩዘንም ተጨባጭ ቅናሾችን እንዳቀረቡ ዘገባዎች ያሳዩ ነበር። ነገር ግን ፍሎሪያን ቬርትን ከማስፈረም ግን ራሳቸውን ቆጥበው ከዝውውርም ውጭ መሆናቸውን ለራሳቸው አረጋግጠዋል። ባርሴሎና የፍራንኪ ዲዮንግን ኮንትራት ለማራዘም እየሰሩ ነው። የባርሴሎና ፕሬዚደንት ዮሃን ላፖርት ክለቡ በፍራንኪ ዲዮንግ ኮንትራት እድሳት ንግግር እንዲቀጥል ትዕዛዝ ሰጥተባል ሲል ዲያሪዮ አስ ዘግቧል። ሆላንዳዊ አማካይ አሁን ላይ በክለቡ የረጅም ጊዜ እቅድ ውስጥም ግንባር ቀደሙ ሲሆን ይህም ቀደም ሲል እሱን ለመሸጥም የተሞከረ ሲሆን አሁን ላይ ግን እንደሚቆይ ይፈልጋል። በ2022 ዲዮንግ በገንዘብ ችግር ሳቢያ ከካምፕኑ ሊለቅ ተቃርቦ ነበር። ሆኖም ግን አሁን ላይ ስለወደፊቱ ጊዜ የነበረው ሁኔታ ሙሉ በሙሉ ተለውጧል። በዮሃን ላፖርት እገዛ ክለቡ አሁን ላይ በገንዘብ ረገድም በመረጋጋቱ ፍራንኪ ዲዮንግ በቡድን ውስጥ እንዲቆይም ለማድረግ ዝግጁ ናቸው። በባርሴሎና ተጫዋቹ የመቆየት ዕድሉም ሰፊ ነው። ዲዮንግ በካታሎኒያ የመቆየት ፍላጎት እንዳለው ገልጿል። በታህሳስ ወር በትልልቅ የአውሮፓ ክለቦች ፍላጎት እየጨመረ ቢመጣም በባርሴሎና መቆየትን እንደሚፈልግ ተናግሮ ነበር። በአዲሱ አሰልጣኝ ሃንስ ፍሊክ በዚህ ውድድር አመት ያሳየው ብቃትም ጥሩነቱን ያሳየ ሲሆን ዲዮንግ በሃንስ ፍሊክ ሲስተም ውስጥም የመሃል ሜዳ ሚናው ዋና ሰው እንደሆነ ጭምር ነው እየተገለጸ የሚገኘው። ፍራንኪ ዲዮንግ በዚህ አመት በሁሉም ውድድሮች 43 ጨዋታዎችን አድርጎ ሁለት ጎሎችን አስቆጥሮ ሁለት ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ብሉ ግራናዎቹ በዚህ ሲዝን ሁለት ዋንጫዎችን አሸንፈዋል ዲዮንግም ወሳኝ ሚናን ተጫውተዋል። ይሁን እንጂ የደሞዝ ንግግሮች አሁንም ዋና ጉዳዮች ናቸው። አማካዩ በቾዜ ባርቶሜው ጊዜ የተፈራረመውን ውልም ባርሴሎና ሊተዋቸው እንደማይችል የሚያምኑባቸው አንቀጾችን ይዟል። ክለቡ ዲዮንግን የደሞዝ ቅነሳን ለመቀበልም እንደሚስማማ ነው የሚያምኑት። ሁሉም ወገኖች ስምምነቱን ለማጠናቀቅ የጋራ ፍላጎት አላቸው። የካታላኑ ሀያሎችም በመጪው ሳምንታት የዲዮንግን ግን ኮንትራት ለማጠናቀቅም በሰፊው ይሳተፋሉ ተብሎ ነው የሚጠበቀው። ናፖሊ ቤልጀማዊውን አማካይ ለማግኘት ከፍተኛ ድል እንዳለው ተነግረዋል። የማንቸስተር ሲቲ ኮከብ ኬቨን ደብሮይናም በክረምቱ የዝውውር መስኮት ወደ ናፖሊ ለመዘዋወር ንግግር እንዳደረገ ተነግሯል። እንደ ዴይሊ ሜል ዘገባ ከሆነ የቤልጅየማዊ ኢንተርናሽናል በጣሊያን ቡድንም የሁለት ዓመታት ኮንትራት ነው የቀረበለት። የዴብሮይና የረጅም ጊዜ ቆይታ በኢትያድ የሚጠናቀቅ ሲሆን ኮንትራቱ በክረምቱ ይጠናቀቃል። እስካሁን በዚህ ዓመት የ33 ዓመቱ አማካይ 33 ጨዋታዎችን አድርጎ 6 ግቦችን ማስቆጠር ሲችል 8 ለጎል የሆኑ ኳሶችን አመቻችቶ በማቀበል በኢትያድ ትልቅ ሚናን ተጫውተዋል። ዴብሮይና ወደ ናፖሊ በመዘዋወሩ ደስተኛ እንደሆነ ቢነገርም የሚቀርቡለትን ደሞዝ ሲያውቅ እንግዲህ የመጨረሻ ውሳኔውን ይወስናል። ዴብሮይና በሴሪኤው አሁንም ለከፍተኛ ክብር የመወዳደር እድል ይኖረዋል። በአሁኑ ሰዓት የአንቶኒዮ ኮንቴ ቡድን እንግዲህ አሁንም ቢሆን እንግዲህ እድሎች ይኖሩታል። በአሁኑ ሰዓት የአንቶኒዮ ኮንቴ ቡድን ከኢንተር ሚላን ጋር ለሻምፒዮንነት እየተፎካከረ ነው። ኔፕልሶች ከኔራ ዞሪው አንድ ነጥቦችን በልጠው የጣሊያን ሴሪን የደረጃ ሰንጠረዥም እየመሩ ነው የሚገኙት። የብሮይና በተደጋጋሚ ስሙ ከሜጀር ሊግ ሶከር ቡድኖች ጋር ሲነሳ ይሰማል። ተጫዋቹ ወደዚህ የማምራት እድል ቢኖረውም አሁን ላይ ግን በአውሮፓ መቆየትን ቅድሚያ እየሰጠ ይገኛል። ተጫዋቹ በእንግሊዞቹ ሊቨርፑልና አስተን ቪላም እንደሚፈለግ በተደጋጋሚ የሚሰማ ቢሆንም የኔፕልሱ ክለብ ለኬቨን ደብሮይና ፊርማ ጥሩ ቦታ ላይ ይገኛሉ ተብሏል። ዴብሮይና በ2015 ክረምት ማንቸስተር ሲቲን የተቀላቀለው በ76 ሚሊዮን ዩሮ ክፍያ ነው። ለሲቲዘንስ 419 ጨዋታዎችን አድርጎ በ108 ጎሎች ና 177 አሲስቶችም አስተዋጽኦን አድርጓል። አማካዩ በማንቸስተር ሲቲ ስድስት ጊዜ ፕሪሚየር ሊግ እና አንድ ጊዜ ደግሞ የቻምፒንስ ሊግ አሸናፊ መሆኑ የሚታወስ ጉዳይ ነው። ኒውካስል ዩናይትድ ና ኖቲንግሃም ፎረስት ኤብሬቼ ኢዜን ለማስፈረም እየተንቀሳቀሱ እንደሆነ ሰማን። ኤብሬቼ ኢዜ በዚህ ክረምት በፕሪምየር ሊግ በጣም ከሚፈለጉት ተጫዋቾች አንደኛው ነው። የክሪስታል ፓላሱ የአጥቂ አማካይ በቅርቡ ከቶትናሃም ጋር በተደረገው ጨዋታ የሚያሳየው ብቃት በተደጋጋሚ የብዙ ክለቦችን ትኩረትም የሳበ ቢሆንም ኒውካስል ዩናይትድ ና ኖቲንግሃም ፎረስት በተለየ ፍላጎት እየተንቀሳቀሱ ነው። ሁለቱም ክለቦች ኤብሬቼ ኢዜን የማጥቃት አማራጮቻቸውን ለማሻሻል እንደ ተስማሚ ጭማሪም አድርገው ይመለከቱታል። የተጫዋቹ ሁለገብ ችሎታ የመጨረሻው ሶስተኛው የሜዳ ክፍል ላይ ተጨማሪ ጥራትን ለመጨመርም ለሚፈልጉት ሁለቱም ቡድኖች ፍጹም መገለጫ ነው። ተጫዋቹ በተለያዩ ሚናዎች መጫወት መቻሉ ደግሞ ተመራጭ ያደርገዋል። ኒውካስል በአጥቂ ክፍል ውስጥ ተጨማሪ ፈጠራን ለመጨመር እየፈለጉ ነው። ኖቲንግሃም ቡድኑ ጥራት ባለው ተጫዋቾች ማጠናከር ይፈልጋሉ። ሁለቱም ቡድኖች በቀጣዩ አመትም ለቻምፒየንስ ሊግ መብቃት ከቻሉ በፍላጎታቸው ወሳኝ ሚናን ይጫወታሉ። ኤብሪቼ ኢዜ በብዙ ክለቦች መፈለጉ ለክሪስታል ፓላስም ትልቅ የሽያጭ ዋጋን ሊያመጣ ይችላል ተብሎ ነው የሚታሰበው። ለማንኛውም የብረቸ ኢዜ በኮንትራት ውስጥ 80 ሚሊዮን ዩሮ የሚጠጋ የውል ማፍረሻ አለው። ነገር ግን ክሪስታል ፓላስ ለመደራደር ክፍት ነው። በእርግጥ ክለቡ እንግዲህ ተጫዋቹ እንዲሄድ ለመፍቀድም 70 ሚሊዮን ዩሮ የሚጠጋ ጥያቄን ለመቀበል ፈቃደኛ ናቸው። የክረምት የዝውውር መስኮት ከክሪስታል ፓላስ ጋር ያለው ኮንትራት በ2027 የሚያልቅበት ኤዜም የወደፊት ህይወቱም ቁልፍ ይሆናል ተብሎ ይጠበቃል። በአጠቃላይ ደግሞ አሁን ያለበት ክለብ ክሪስታል ፓላስ ተጫዋቹን ማቆየት ይመርጣል። ነገር ግን በጠረጴዛው ላይ ጥሩ ዋጋዎች ከመጡ መሸጥ በዝውውሩ ላይ ትልቅ አማራጭ ይሆናል። እንግሊዛዊው ኤብሬቼ ኢዜ በዚህ ክረምትም በፕሪምየር ሊጉ ከሚጠበቁት ትልልቅ ዝውውሮች ውስጥም አንዱ ሊሆን እንደሚችል ጭምር ነው እየተገለጸም የሚገኘው። ፈረንሳዊው አጥቂ ፈላጊዎቹ እየበዙለት ነው። የማንቸስተር ዩናይትድ ኢላማ ሆኖ የቆየው የክሪስታል ፓላስ አጥቂ ዣን ፊሊፕ ማቴታ ለማስፈረም ፉክክሩን ሁለት ታላላቅ ክለቦች መቀላጨላቸውን ቲም ቶክ ዘግቧል። የ27 ዓመቱ የክሪስታል ፓላስ ኮከብ በ35 የፕሪምየር ሊግ ጨዋታዎች 14 ጎሎችን በማስቆጠር አስደናቂ ውድድር ዘመንን አሳልፏል። ማቴታ የኦሊቨር ግላርሰን ቡድን ከማንቸስተር ሲቲ ጋር ባደረጉት የኤፍኤ ካፕ ዋንጫ ጨዋታ ፍጻሜ ላይም እንግዲህ ጥሩ ሚናዎችን ተጫውተዋል። የማቴታ ብቃት የበርካታ ክለቦችን ትኩረትም እንዲውሰብ ስቧል። ቲም ቶክ እንደዘገበው ማንቸስተር ዩናይትድ፣ ኖቲንግሃም ፎረስት እና ባየር ሚኒክ እንዲሁ አትሌቲኮ ማድሪድም ሁሉም ፈረንሳዊውን የፊት አጥቂ እየተከታተሉት ነው። ይሁን እንጂ ሁለት ተጨማሪ የአውሮፓ ግዙፍ ቡድኖች አሁን ላይ ውድድሩን ተቀላቅለዋል። ቲም ቶክ እንዳረጋገጠው ኢንተር ሚላን እና ኤሲ ሚላን አሁን ላይ ዣን ፊሊፕ ማቴታን ለመውሰድ እያሰቡ መሆናቸው ተሰምቷል። የጣሊያን ክለቦች የአጥቂ አማራጮችን በንቃት እየፈለጉ ነው። ኢንተር ከጆዋኪም ኮሪያ እና ከማርኮ አርናቶቪች ጋር በክረምቱ ሊለያዩ ነው። ሚላን እንግዲህ በዚህ ክረምት አጥቂ መስመራቸውን ሙሉ በሙሉ በአዲስ መልክም ለመገንባት አቅዷል። በቅርብ ቀናት ውስጥ ኢንተር እና ኤሲ ሚላን ስለ ዣን ፊሊፕ ማቴታ ፊርማ አስፈላጊ ዝርዝሮችን እንዳሰባሰቡ ታውቋል። ክሪስታል ፓላስ በ ሰላሳ አምስት ሚሊዮን ዩሮ አካባቢ አጥቂውን እንደሚሸጥም ምንጮች ይገልጻሉ። ማቴታ በሚቀጥለው ምዕራፍ አዲስ ፈተናን ለመቀበል ክፍት እንደሆነ ተሰምቷል። የፈረንሳይ 2026 የዓለም ዋንጫ ቡድን የመግባት ዕድሉንም ለመጨመር በአውሮፓ ውድድሮች ላይ መጫወትን ይፈልጋል። ከማንቸስተር ነትር ጋር በተያዘ በመጪው የዘወር መስኮት አዲስ አጥቂ ለነሱ ቅድም የሚሰጠው ጉዳይ ሲሆን ማቴታ በምልመላ ዳይሬክተር ክሪስቶፈር ቪቬል እና ቴክኒካል ዳይሬክተር ጄሰን ዌልኮክስ አማካኝነትም ከተመለከቷቸው ኢላማዎች መካከል አንደኛው እንደሆነ ነው እየተገለጸ የሚገኘው። ኬራን ወደ ሴልቲክ መመለሱ እርግጥ ነው። የሴልቲክ አሰልጣኝ ብሬንደን ሮጀርስ የአርሰናሉን የግራ መስመር ተከላካይ ኬራን ቴርኒን በዚህ ክረምት እንደሚያስፈርሙ እርግጠኛ ናቸው። ስኮትላንዳዊው ፉልባክ ክለቡን እንደሚወድና መመለስ እንደሚፈልግም ተነግሯል። ኬራንቴርኒ በሴልቲክ አካዳሚ በኩል 170 ሲኒየር ጨዋታዎችን አድርጎ ነበር። ነገር ግን በአርሰናል ተከታታይ የጉዳትና የቅርጽ ችግሮች ከቡድኑ ውጭ የሚሆን ተጫዋች እንዲሆን አድርጎታል። በ2023/24 የውድድር ዘመንም ለሪያል ሶሴዳድ በውሰት ተልኳል። እንደ ሜትሮ ዘገባ ሴልቲክ በዚህ ዓመትም ጥር ላይ ኬራንቴርኒ ለማስፈረም ሞክሯል። ነገር ግን አርሰናሎች ዝውውሩን ከልክለውታል። ተጫዋቹ ኮንትራቱ በዚህ ክረምት የሚያልቅ ሲሆን በነፃ ወኪልነት መልቀቅ ይችላል። ብሬንደን ሮጀርስ ለመስመር ተከላካዩም እንዲህ ሲል የተናገረው ከሱ ጋር ብዙ አልተነጋገርኩም፣ መልእክቶች ተለዋውጠናል። ነገር ግን ለክለቡ ያለውን ፍቅር ከወዲሁ እንግዲህ ወደዚህ ተመልሶ የመምጣት ጉጉትን አውቃለሁ። ስለዚህም አዎ ለመመለስ በጥቂቱ እየተቃረበ እንደሆነ እርግጠኛ ነኝ። ብሬንደን ሮጀርስ በሴልቲክ አካዳሚ በኩል የወጡት እንደ ኬራንቴርን ያሉ ተጫዋቾችን በቡድናቸው ውስጥ ማግኘት ሲናገሩም እዚህ በሴልቲክ አካዳሚ በኩል የመጡ ተጫዋቾች ይህ ክለብ ምን እንደሆነ ይገነዘባሉ። ብዙዎቹ ከወጣትነት ጊዜ ጀምሮ እዚህ ነበሩ። እነሱ በሴልቲክ እሴቶች ውስጥም ያደጉ ናቸው። ለዚህ ክለብ ባህልም በጣም ወሳኝ ነው። የስኮትላንድ ፍሬዎችም እዚህ ቡድን ውስጥ ማግኘትም ለስኬት ቁልፍ ነው ብዬ አስባለሁ ብሏል። ኬራን ቴርኒ በዚህ የውድድር ዘመን 18 ጨዋታዎችን ለአርሰናል አድርጓል። አርሰናሎች በ2024 25 የውድድር ዘመን ሁለት የፕሪሚየር ሊግ ጨዋታዎች ብቻ ቀርቷቸዋል። የውድድር ዘመኑ በሜዳ ላይ 25 በሳውዛምተን ሜዳ ከማጠናቀቁ በፊትም ሜይ 18 በኤምሬትስ ከኒውካስል ዩናይትድ ጋርም ተጫውተዋል። እነዚህ እንግዲህ ጨዋታዎች አርሰናልን ጠቃሚ ሊሆኑ እንደሚችሉ ነው የሚታመኑት። ሊቨርፑሎች ቀድሞውኑ የፕሪሚየር ሊግ ዋንጫን አሸንፈዋል። ሆኖም ግን አርሰናሎች ሁለተኛ ቦታን ይዘው ለማጠናቀቅም አሁን ላይ ትልቁን እድል እየያዙ ናቸው። የአውሮፓ ቻምፒንስ ሊግ ተሳትፎንም ኒውካስልን ሲያሸንፉ ቀድሞ ያረጋግጠዋል። የቀድሞ የባርሴሎና ኮከብ ላሚን ያማልን በባሎንዶር ሽልማት ላይ አጭቶታል። ዳቪድ ቪያ የባሎንዶር ሽልማትን እንዲያሸንፍ የባርሴሎናውን ኮከብ ላሚን ያማልን ደግፏል። የቀድሞ ተጫዋች ስለ ግለሰብ ሽልማቶች ምንም ደንታ እንደሌለው ተናግሯል። ነገር ግን ታዳጊው አንድ ቀን የፍራንስ ፉትቦል ሽልማትን እንደሚያሸንፍ ነው የሚያምነው። እንግዲህ ቪያ ሲናገር ላሚን ያማል በዚህ የውድድር ዘመን ጥሩ እንቅስቃሴዎችን እንዳሳየና የ17 ዓመት ወጣት በዚህ ዓመትም በባሎንዶር እጩዎች መካከል አንዱ እንደሆነም ተናግሯል። የሚሆነውን እናያለን። ላሚኒያማል ጥሩ ስራዎችን ሰርቷል ብያ ምን ያለው የውድድር ዘመኑ ገና ሊጠናቀቅ ጥቂት ሳምንታትም ቀርተውታል። በእውነቱ በብቃታቸው ብቻ ይሸልማሉ ብዬ አምኜ የማላውቀው ሽልማትን እንደሆነ መናገር እፈልጋለሁ። ነገር ግን ላሚኒያማል አንድ ቀን በእርግጠኝነት ባሎንዶርን ያሸንፋል ብሏል። ዳቪድ ቪያ ላሚኒያማል ገና በ አስራ ሰባት ዓመት ተጫዋች ቢሆንም በባርሴሎና የሚደርስበትን ጫና በማስተናገዱ ላሚኒያማልን አድንቋል። ይህ ተጫዋች በ አስራ ሰባት ዓመቱ እድሜው እንግዲህ እንደ ባርሴሎና ያለ ክለብ ውስጥም እንዲህ የቡድኑ ዋና ሰው መሆን በጣም አስደንጋጭ ነገር ነው። ባርሴሎና መጫወት አስቸጋሪ ነው እንግዲህ፣ ብዙዎችም እንግዲህ እይታዎች ይመጣሉ። ላሚኒያማል ግን ያንን በቀላሉ ማለፍ ችሏለም ነው ያለው። አስደናቂ ተጫዋች ነው ብዬ አስባለሁ። ሁላችንም እሱን ልንንከባከበው ልንረዳው ና መጥፎ ጊዜያት ሲያጋጥሙትም መጠበቅ አለብን ይመስለኛል። ምክንያቱም እሱ ገና ልጅ ነው። ስለዚህም ሁሉም ሊጠብቀው ይገባል። ላሚኒያማል በዚህ ዕድሜው ቡድኑን ተሸክሞም እየወጣ ነው። በቡድን ውስጥ ያሉ አካባቢ ላይ ያሉ ሰዎችም ለሱ ጥሩ እንክብካቤን መስጠትም ያስፈልጋቸዋል ብሏል። ላሚን ያማል በዚህ ዓመት ለባሎን ዶር እጩ ከሆኑት መካከል አንደኛው ነው። ለሽልማቱ ከሊቨርፑሉ መሐመድ ሰላህና ከቡድን አጋሩ ራፊኒሃ ጋር እየተፋለመ ሲሆን ጥቂቶች ደግሞ ኦስማን ዴምቤሌ በተወዳጆቹ መካከል አስገብተውታል። በተጨማሪም የባርሴሎና አማካይ ፔድሪም በዚህ ዝርዝር ውስጥ ይኖራል ተብሎ ነው የሚጠበቀው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ያደመጣችኋቸውን ይመስሉ ነበርም። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናችኋለን። ፏር ባህሩ የዛሬውን የምሽቱን ፕሮግራም እየመራው ቆይታን ከእናንተ ጋር አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ደግሞ ዳግም ተመልሰን የምንገናኝ ይሆናል። በነገው ምሳሳት ላይ በሚኖረው ፕሮግራማችን ዳግም እንገናኛለን። መልካም ምሽት እንዲሆንላችሁ ግን በአክብሮት ተመኘው።